ወዳጆቼ እንዴት ናቸው? እግዚአብሔር ይመስገን። ዛሬ ደግሞ ይኸው በካይሮ ደቡብ ምስራቅ ቦታ ላይ የምትገኘው የስምኦን ጫማ ሰፊው ገዳም እየሄድን ነው። ቦታው እንግዲህ እንደምታዩት የካይሮ ጠቅላላ የቆሻሻ መጣያ ቦታ ነው። ይህ የሆነበትም ምክንያት በወቅቱ ክርስቲያኖች በሚደርስባቸው መገፋትና በሚሰሩት ስራ ላይ የታክስ እጥፍ ይጨመርባቸው ስለነበረ በዛ ምክንያት ይሄ የሆነ ነው። እንግዲህ እንደምናየው ይሄ ቦታ ምድረ በዳ የነበረ ቦታ ነበረ። ክርስቲያኖች እንዴት ወደዚህ ቦታ ሊኖሩ ቻሉ የሚለውን ስናስብ በቀደመው ጊዜ በግብፅ ክርስቲያኖች ይኖሩ የነበረ ሲሆን በኋላ ላይ ሙስሊሞች ከአረብ መጥተው ዶሚኔት ሲያደርጉ ክርስቲያኖችን ወደዚህ ቦታ ነው ያፈለሷቸው። ይህም ደግሞ በዚህ ቦታ ላይ በረሃ በነበረ ጊዜ በ በአስረኛው መቶ ክፍለ ዘመን ስምኦን ጫማ ሰፊው በእግዚአብሔር ታምር ይህን ተራራ ካንቀሳቀሰ ከ1 ሺህ ዓመት በኋላ በ1970 ነው ክርስቲያኖቹን ወደዚህ ፈልሰው እንዲኖሩ መንግስት ያስገደዳቸው ማለት ነው። እንደምታዩት እኛ እንኳን ስናልፍ በመኪናችን ውስጥ በጣም ኃይለኛ የሚሰነፍጥ ሽታ ነው የሚሸተው። እነሱ ደግሞ የየእለት ኑሯቸው ነው፣ እዚህ የሚኖሩት ተዋልደው ከብደው እዚሁ ነው የሚኖሩት። በዚህ ጉዟችንም እንዳስተዋል ነው ሰማንያ ዘጠና በመቶ የሚሆነው ቆሻሻ ሪሳይክል ነው የሚደረገው። እንግዲህ እዚህ የቤተሰቡ አባል ወንዶቹ ከካይሮ በመኪና ይሁን በጋሪ ቆሻሻዎችን ሁሉ አምጥተው እዚህ ቦታቸው ላይ ያደርጋሉ። ሚስቶችና ልጆች ደግሞ ፕላስቲኩን በፕላስቲክ ብረቱን በብረት ምግቦቹን ደግሞ ለብቻ አድርገው የመለየቱን ስራ ይሰራሉ። ምግቦቹን ደግሞ እዚሁ አሳማ ስለሚያረቡ ለነሱ ምግብ ነው የሚውለው። እና በዚህ አኗኗራቸው በዚህ ስራቸው ነው የግብፅን ኢኮኖሚ ቀጥ አድርገው የያዙት ክርስቲያኖቹ ማለት ነው። ክርስቲያን መሆናቸውንም በኩራት ለማሳየት በእያንዳንዱ ቤት ላይ እንደዚህ የእመቤታችን ቅድስት ድንግል ማርያምን ስዕል የጌታችንን የጳጳሳቱን ከላይ በክብር በትልቅ እንደዚህ ያስቀምጡታል። በመንገዳችሁ ላይ ስትሄዱ ይሄን ማየት የተለመደ ነው ማለት ነው በክርስቲያኖቹ አካባቢ። ይሄ የስምኦን ጫማ ሰፊው ሞናስትሪ የዋሻ ገዳም ነው። እንደምታዩት በጣም ያምራል። የቀደመችዋ ጥንታዊቷ ካይሮ የቆሻሻ መጣያ መሀል ውስጥ ነው ያለው። የተሰራው የክርስትናቸውን ጽናት የሚያሳይ ነው ይሄ ቦታ። አሁን እንኳን በዚች ቦታ ቆማችሁ ሽታው በጣም ነው የሚሰማው። እና በጣም አስደናቂ የሆነ ገዳም ነው። ውስጡን እንግዲህ መቅረጽ ከተፈቀደልን ውስጡን አብረን እናየዋለን። ከውጭ ይሄንን ይመስላል ቦታው የካይሮ የጠቅላላ የከተማዋ የቆሻሻ ማስወገጃ ቦታ መሀል ውስጥ ነው ይሄ ቦታ ያለው። በጣም የሚያሳዝን ቦታ ነው፣ ግን ደግሞ በጽናት እንደዚህ ጠብቀውታል። እንግዲህ ተመልካቾች ይሄ የሲሞን ጫማ ሰፊው ገዳም ነው። ቦታው የሚገኘው የካይሮ ቆሻሻ መጣያ ከተባለው የክርስቲያኖች መኖሪያ አካባቢ ነው። እንደምታዩ ዋሻ ነው። ውስጡን መቅረጽ ከተቻለ ውስጡን አብረን እናየዋለን አብረን መግቢያው እንደዚህ ወደ ውስጥ ትንሽ ግራ ያጋባል። ምልክት ከውጭ አላስቀመጡ ግን ሰው በመጠየቅ እንደዚህ ታገኙታላችሁ። የላችሁ በድንጋይ የተሰራው ቤተክርስቲያን እንደዚህ ግሩምና ድንቅ ሆኖ እንደዚህ አለ። ስምኦን ጫማ ሰፊው በአስረኛው መቶ ክፍለ ዘመን የነበረ ሰው ነው። ይኖርበት የነበረው አካባቢም ኦልድ ካይሮ እና ሃንጊንግ ቸርች ያሉበት አካባቢ ነበር የሚኖረው። መተዳደሪያ ስራውም ቆዳን በማለስለስ በመፋቅ ስልቻን በመስራት ጫማ በመስፋት የሚተዳደር ሰው ነበር። በዚህ ሁሉ ውስጥ ግን ስራውን የእለት ስራውን ከመጀመሩ በፊት ጎህ ሳይቀድ ተነስቶ በህመምና በእርጅና ምክንያት ለራሳቸው ውሃ መቅዳት ያልቻሉ ህሙማንን እና አረጋውያንን ሄዶ ውሃ በመቅዳት ለነሱ ሁሉ ካዳረሰ በኋላ ነበረ የራሱን የኑሮውን መተዳደሪያውን ስራውን ይጀምር የነበረው። በዚህ ሁሉ ውስጥም በቀን አንዴ ለመኖሪያ እህል ብቻ ነበረ የሚመገበው። ጽድቁንም ከእግዚአብሔር በቀር የሚያቅ ማንም ሰው አልነበረም። ስምኦን ጫማ ሰፊው በነበረበት ዘመን የነበሩት የግብፅ ፓትርያርክ በትውልድ ሶርያዊ የነበሩት ብፁእ ወቅዱስ አቡነ አብርሃም የተሰኙ ናቸው። እንግዲህ በግብፅ ከሳቸው በፊት ለሶስት አመቱ በሙስሊሞቹ ምክንያት ኃይለኛ ስቃይ ክርስቲያኖቹ ይደርስባቸው ነበረ። በዛም ምክንያት ከ61ኛው ፓትሪያሊክ በኋላ ለሶስት ዓመት የግብጽ ቤተ ክርስቲያን ያለ ፓትሪያሊክ ነው የነበረችው። ከዛ በኋላ ነው እኚህ ብፁእ ወቅዱስ አቡነ አብርሃም ከሶሪያ ነጋዴ የነበሩ ናቸው። ምንም እንኳን ፍጹም ክርስቲያን ቢሆኑም እና በዛ ሰዓት ነው ለሶስት ዓመት ከ975 እስከ 978 ዓመተ ምህረት ድረስ የግብፅ ፓትሪያሊክ የሆኑ ዘንድ 62ተኛው የማርቆስ መንበርን በማርቆስ መንበር ላይ የተሾሙ ናቸው ማለት ነው። ይህም ትልቅ ታምራት የተከናወነው በስልሳ ሁለተኛው ፓትርያርክ በብፁ አቡነ አብርሃም ዘመን ነው። ስምኦን ጫማ ሰፊው ማለት ይሄ ነው። በዚህ ዘመን ግብፅን ያስተዳድራት የነበረው ከሊፋ ወይም ሱልጣን አልሙኢዝ ይባላል። በዚህ ዘመን እንግዲህ ከአይሁዶችም ከክርስቲያኖችም ብዙ ወደ ሙስሊም ተቀይረው የነበረበት ዘመን ነው፣ በመከራው በችግሩ ምክንያት። ከእነዚህም ውስጥ ከአይሁድ ወደ እስልምናው የተቀየረው ያዕቆብ ኢብን የተባለ ክርስቲያኖችን እጅግ ይጠላ የነበረ ሰው ነው። እሱ ነው እንግዲህ ወደዚህ ሱልጣን ሄዶ በክርስቲያኖች መጽሐፍ ቅዱስ ላይ በማቴዎስ 17 20 የሰናፍጭ ቅንጣት ታክል እንኳን እምነት ቢኖር ይሄን ተራራ ተነስተ ወደዛ ፈቀቅ በል ብትለው ይሄዳል የሚለውን አለ እና በእውነተኛ በተግባር ያሳዩን አለዚያ እምነታቸው የውሸት ነው ብሎ ለዚህ ሱልጣን ይነግረዋል። ያም ሱልጣን እኚህን ስልሳ ሁለተኛውን የግብፅ ፓትሪያሊክ አቡነ አብርሃምን ቤተመንግስቱ ድረስ ጠርቶ በመጽሐፍ ቅዱሳችሁ ላይ እንዲህ የሚል ጥቅስ አለ ይሄንን በተግባር ታሳዩናላችሁ። ለዚህም አራት ምርጫዎችን አስቀምጦ ነው ለእኚህ ፓትሪያሊክ የነገራቸው። እነዚህም አንደኛው ይሄንን መጽሐፍ ቅዱሱ ላይ ያለውን ጥቅስ ተራራውን ወደ ምስራቅ ማንፏቀጥ፣ ሁለተኛው የግብፅ የኮፕት ኦርቶ ክርስቲያኖቹ ጠቅላላ ወደ እስልምና መቀየር፣ ሶስተኛው ደግሞ አልቀየርም ወደ እስልምና ካሉ ግብፅን ለቀው ወደ ሌላ ሀገር መሰደድ፣ አራተኛው ደግሞ ይሄንንም እምቢ ካሉ የግብፅ ክርስቲያኖችን ጠቅላላ በሰይፍ አንገታቸውን እንቀላለን ብሎ አራት ምርጫዎችን ሰጠው። እኚህም አባት እጅግ በሐዘን ልባቸው ተሰብሮ ጌታዬ ሶስት ቀን ብቻ ይስጡኝ ብሎ ብለው በሐዘን ከቢሮ ወጥተው ሄዱ። እንደ ወጡም ያደረጉት ነገር ወደ ሃንጊንግ ቸርች ሊቃነ ጳጳሳትን፣ ጳጳሳትን፣ ቄሶችን፣ ሊቀ ዲያቆናትን ሁሉ ሰብስበው ይሄ መከራ በክርስቲያኖች ላይ ወድቋልና የሶስት ቀን ሱባኤ እንያዝ ብለው የጾም አዋጅ ታወጀ ማለት ነው። የሦስቱ ቀን ሱባኤ በተፈጸመ ምሽት ብፁዕ አቡነ አብርሃም እንቅልፍ ሸለብ ባደረጋቸው ሰዓት እመቤታችን በህልም ተገልጻ ይሄን ተራራ የሚያፈልሰው ቅዱሱ ስምኦን ጫማ ሰፊው ነው ብላ ምልክት ነገረቻቸው። እሳቸውም በተነገራቸው መሰረት በጠዋት ፀሐይ ሳትወጣ ይሄን ቅዱስ ስምኦን ጫማ ሰፊው አገኙት። የክርስቲያኖችን መከራ አንተነ እመቤታችን ልካኛለች ብለው ነገሩት። እሳቸውም እኔ ኃጢአተኛ ነኝ፣ ግን ህዝቡ እንዲያቀኝ ስለማልፈልግ ከሱ ኋላ ሆኜ እኔ የምለውን ያደርጋሉ ብሎ ተነጋገሩ። ከዛ በኋላ ነው ለንጉሱ ለሱልጣኑ አሳወቀው። ሙስሊሞች በተራራው ጀርባ፣ ክርስቲያኖች በተራራው ፊት ሆነው ክርስቲያኖቹ እጃቸውን ወደ ላይ አድርገው በአራቱም አቅጣጫ መቶ መቶ መቶ ኪራ ላይ ሶን እያሉ በጠቅላላው አራት መቶ ጊዜ አቤቱ ይቅርበለን ክሪያ ላይ ሶን እያሉ በጸለዩ ጊዜ ተራራው ሶስት ጊዜ እንደ ምድር መንቀጥቀጥ ሆኖ ሶስት ጊዜ እየተነሳ ሙስሊሞቹና ክርስቲያኖቹ የፀሐይ ምግባት በመካከላቸው ይታይ ነበር ይላል በታሪክ ሶስት ጊዜ እየተነሳ ተራራው ተቀምጧል ማለት ነው በዛ ወቅት የነበረው ይሄው ሱልጣን አልሙኢዝ ድምፁን ጮክ አድርጎ እያለቀሰ ይበቃል፣ የእናንተ እምነት የእውነት ነው ብሎ መስክሯል። ከዛ በኋላ በታሪክ ተቀምጦ እንደምናገኘውም ይህ ሱልጣን እምነቱን ቀይሮ አዲስ የመጠመቂያ ገንዳ ተሰርቶለት ተጠምቆ፣ ዛሬ ያ የመጠመቂያ ገንዳ የሱልጣኑ መጠመቂያ ተብሎ በቅዱስ መርቆሪዎስ ቤተ ክርስቲያን ተቀምጦ ይገኛል። ለዚህ ሁሉ ይህን ያደረገ እግዚአብሔር የተመሰገነ ይሁን። እዚህ ላይ ሳልገልጽ ማለፍን ማልፈልገው የተራራው መነሳት ታምራቱ ተፈጽሞ ካበቃ በኋላ አቡነ አብርሃም ዞረው ስምኦን ጫማ ሰፊውን በፈለጉት ጊዜ ማግኘት አልቻሉም። ከዛም በኋላ ማንም ሰው ያየውም ያገኘውም ሰው የለም። የዚህ ቅዱስ ታሪክ ይሄንን ይመስላል። ስለተከታተላችሁን እናመሰግናለን።